ወይም አንተ ትፈልጋታለህ ወይስ አትፈልጋልሽ? በመሀላችሁ የሆነ ነገር አለ ብሎ ነገር ነው። ነገር እሱ ምን እንደሚፈልግ አላውቅም። ገብቶሻል? ምን እንደሚፈልግ በሰላም ማውራት እኮ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 የእውነት በጣም ከፋኝ። ማለት አብሮም ብቻችሁ ተገናኝተው ራሱ እንትን አላሉ ያልታረቁ አይሮን ነው። ብቻ በጣም ከባረው ነገሩ እንደዚህ ይደርሳሉ። እዚህ ደረጃ መድረስ አስፈላጊ ነው ብዬ አላስብም። እኔ የእውነት ስነግራችሁ ማለት ነው። ዛሬ ደግሞ ማለት ነው ስህተት ያለበት ሃይሚ ጋር ናት የሚጋስላችሁ ምን አለ መሰላችሁ በፍቅር አወራለሁ በተረጋገ መንፈስ አወራለሁ። መጥቶ ጋ ሳይል በፍቅር የጠየኩን ጥያቄ ካብራራልኝ ሁሉ ነገር ይፈታል ብላ ነበረ። እንግዲህ ብሩኬ ደግሞ እያናደደ ያለው ምንድን ነው? እኔ ሳታምነኝ እንዴት ዳኒን አመነች እያለ ነውና እሱን ነው ምታምነው? ትላንትና ያወቀች ሰውዬ እንዴት ልታምንቻለች ከኔ በላይ እኔን እያወቀች አልነበረም ለካ እያሌ ነው። እዚ እዚህ ስሜት ውስጥ ነው ገባ። አንደኛ ሁለተኛ ደግሞ ሃይሚ ምንድ ነው መሰላችሁ ሴቶ፣ ማለት ነው ትላንትና ያሳያት ያ ቁጩጩምት የሆነ የተረገመ ሰውዬ ያሳያት ይዛ መታ። ለምሳሌ እሱ ስልክ ላይ አይደለም ያለው ወደ ራሷ ስልክ አምጥታ፣ ብሩኬ ይሄ ምንድን ነው ይሄ ታይ ከሶሲ ጋር ምን ነበራችሁ? የዛሬ ብቻ ሳይሆን ትላንት ምን ነበራችሁ? እስቲ ለዋቆ ንገረኝ ብላ በቴትናና ፍቅር በተሞላበት ብጠይቁ ይሄ ነገር አይመጣም ነበረ። አሁን ብሩክ ያናደደ ምንድን ነው? የተለጣጠፋችሁ አንተና ሶሲ መካከል የሆነ ነገር አለ እንደዚህ አይደለም ጥያቄ። አንተና ሶሲ መካከል እትና ወንድማ ወንድማሞቹ ሰዎችን ታብላቸዋል። ስለዚህ ትላንትና ይሄ ይሄን አሳይቶኝ ነበረ ይሄ ይሄ ምንድን ነው ዳን ማነው ብሩኬ ብላ እያሳየች ይሄ ነገር ብጠይቆ መልካም ነበረ። እውነት ነግራችሁ ማለት ነው። እና እዚህ ጋ ደግሞ ዞር ብዬ ሳስበው ምንድን ነው የሚመስለኝ በቃ አውቆ የፈጠሩ ነገር። እውነት ብኖር ኖሮ ብሩኬ ይሄ ይሄን አድርጋለሁ ሃይሚ ብሎ አዝረግጦ ይነግራታል ነበረ። እንዲህ ቦዋ አይልም ነበረ ይመስለኛል፣ ፕራንክ ባይሆን ማለት ነው። ይሄ ነገር ፕራንክ ሳይሆን አይቀርም እያለኝ ነው ውስጤ ማለት ነው። ይሄ የምር ስነግራችሁ ነገር ግን አብሩኬ ደግሞ በጣም ስሜታዊ እንደሆነ ነው እንትን እያለ ያለው፣ እና በጣም ነው የሚከብደው፣ በጣም ነው የሚያናድደው። አንዳንድ ጊዜ የምር ስነግራችሁ ሰው ልጅ የሚባሉ ነገር ወደ ህይወታችን ባናመጣ ሰው ሚባል ነገር ያስብላል፣ ማርያምን ያስብላል። በተለይ በተለይ በተለይ ደግሞ ሴት ልጅ ወይኔ ክዳ ነበር። በጣም ነው የሚገርሙት። እና እንግዲህ ሶሲ ፍቅረኛ እያለች እያላት እንዴት ለዳኒ ሳትነግሮ አንተ ጋ ትመጣለች? አንተ ሳትደውለኝ እንዴት ሶሲን ታገኛለ ነው ይሄ ተራ ነገር ነው ብዬ አስባለሁ። ለምሳሌ የፈለገ ነገር ፍቅረኛ ሞች ብባ ባሉ አንድ ለአንድ ቤት ውስጥ ካልሆኑ በስተቀር ካልተጋቡ ሶኬ ከቤት ወጥታ ስትሄድ መናገር ግዴታ ነው። ግን አንድ ላይ አይደለም። እነሱ ራሱ የተግባቡ እውነተኛ ፍቅር ያላቸው ሰዎች አይደሉም። ተቃላቸው ውሸት ነው። ጎዳኔ ቤተሰብን ላስተዋውቅ ነው ምናምን ሊያደርግ ነው ያለው ነገር እውነት እንዳይመስላችሁ፣ ማርያምን ውሸቱን ነው። ምክንያቱ ማለት ነው ከሳምንት ሳምንት ሳይ ሳምንት በፊት ማለት ነው እኔ አንቺን አልፈልግሽም ከህይወቴ ውጪ ብሏት ነበር። እሷ ናት እንግዲህ እኔ ሳላቅ ነው ዳኒ ዳኒ ሳልል ዳንኤል ብዬ ጠራት። ስለዚህ ለምዶብኝ ነው። ልምድ ማለት የፍቅር አቆላምጭ አንተ መጥረት ስላለመደኝ ነው ብላ ጓደኞቹን ጠርታ የተታረቁት እሷነት እንጂ ወደ ህይወት ይመለስ። ስለዚህ ዳኒ ማለት ነው ሶስን አይፈልጋትም። እውነቱ ልንገራችሁ ሶሲን አይፈልጋትም። ከአንዴ ሁለቴ አልፈልግሽም ብለታል። ስለዚህ ሶሲ ምን እያደረገች ነው? እዚ ጋ ወደ ብሩኬ ጠጋ ጠጋ እያለች ወይም ደግሞ ብሩኬ እንዲያፈቅረኝ ወይም ደግሞ ከሀይሜከ ከተለያዩ እኔጋ ይሆናል የምለው ነገር በሀምሮዋ ልታስብ ትችላለች። ሴት ልጅ አደለችው። ልታስብ ትችላለች እሷ እሷ እሱ ብሩጌ ሳይሆን እሷ ልታስብ ትችላለች። ምክንያቱም ዳኒ ምክንያት ፈልጎ ዩቱበሮች ወይም ደግሞ ኮምንት ላይ ዳኒ አንተን አታፈቅርም ሶሲ ብሎኛል ኮምንተሮ ኮምንት ላይ እንደዚህ ብለዋል አንቺ አታፈቅርኝም እኔ ብቻ ነኝ የማፈቅርሽ እያለ ሸኝቷት ነበረ ከህይወቱ ማለት ነው። ሲቀጥል ደግሞ ብሩክና ሃይሚ ብሩክና ሶሲ መካከል ምንም ሊፈጠራል ወይም ደግሞ አለ ብዬ በህይወት አላስብም፣ አልገምትም ጭራሽ ማለት ነው። እና ትላንትና እንደሰማችሁ ወይም ደግሞ እንዳያችሁ ከሆነ ሀሳንና ማሄ ከካሜራ ጀርባ ብዙ ነገር እያደረግን ነው፣ ይታረቃሉ፣ በሰላም ይመጣሉ ብለዋል። ዛሬ እነዚህ ደግሞ መጥቶ አይንሽን አልፈልግም አይንሽም አት አልፈልግም፣ አንገናኝም፣ የመጨረሻችን ነው። ስልኬ ላይ አትደውይልኝ፣ አታገኝኝም። አንቺ ስትፈልጊ ነው የምታገኝኝ፣ እኔ ስፈልግሽ አላገኝሽም፣ የተባባሉ ነው እንግዲህ። ብሩክና ሃይሚ ደግሞ ነገሩ በቃ ተጋጋሊ ተጋጋሌ፣ በኢየሱስ ክርስቶስን ከብራንክ ተነስተው እንደዚህ ነገሮች መጋጋልም አለ እንደለካም ያስብላለ ማረምን ይሄ ብራንክ አይኑ ጥፋ ሁለተኛ ይሰራሉ ምን ይስሩ ታዲያ? ምን ይስሩ ደግሞ? ፕራንክ ካልጸሩ ረጉድ እናንተ ፈጣሪ ጥያቄ ሆንባቸዋል። ሁሉም ነገር እኔ ጥያቄ የሆነብኝ ነው። ነገር ግን አሁን ደግሞ ብሩክ ሄዶ ከዳኒ ጋ ይደባደባል ይመስለኛል። ሀይሚና ብሩክ እንኳን ውሸታችሁ ነው ጥሩ ይነፋ ነው ጥሩ ይነፋ ነው ብዬ ነው የሚያስቡ ሳውለላ እስቲ እናንተ ንገሩ አይንሽን እንዳልፈልግም ስልክ ላት ደው የተባባሉ ነገር የውሸት ነው። ነገር ግን ብሩኬ በንዴት ምንድን ነው አለ አንቺ ኮ ለእኔ ሳትነግሪኝ ቀለበት ያደረሽ ሴት ናሽ ብሏታል። እዚ ጋ እውነት ነው። ሁሉም ነገር ለሰው ልጅ አይነገርም። ለምሳሌ ሀይሚ ዛሬ ሂጄ እከሌን ሊያገኛት ነው በቃ እከሌን ሂጄ ሊያገኛት ነው ብላት አሁን ደስ ላታል ሀይሚ አይላትም እሷም ደግሞ ብሩክ የዛሬ እጀ ያ ልጅ ሊያገኝ ነው እንደዚ እንደዚ ይባላል አይባልም። ማሪምን ይሄ በጣም ሚደብር ነገር ነው። በቃ በጣም ሚደብር ነገር ነው። ጎደኛሞች በቃ ጎደኛሞች በህይወታችሁ ላይ ካለ ካለ አብሮ ከተገናኙ በቃ ለምሳሌ ሶስ የምትባለው ብሩክና ሃይሚን አንድ ላይ የምታገኘው ከሆነ እሺ፣ በየወሳቹ ትምጣ። አይ ብሩክ ለብቻ ነው የሚያገኘው፣ ሃይሚ ለብቻ ነው የሚያገኛት ከተባባሉ ደሞ ዳኒና ያቺ ተብየው ከዳ ከብሩክ እና ከሃይሚ ህይወት ውልቅ ውልቅ ልቅ ብሎ ይውጡ። እኔ እንደዛ ነው ፈልጎ ማርያምን፣ ሃይሚ ከነ ከዳኒ ጋም ሳትገናኝ ከሶስ ብሩክን ደሞ ድጋሜ ወደ ሶሲ ይዩት ወደ ብሩክ ወና ወደ ያቺ ቁጭጭም የሆነ ሰውዬ ጋ አይድረሱ በቃ ባይደራረሱ መልካም ነው ገብታቸው አለ አይደለም ካልተደራረሱ የትም አይገናኙ አይደለም እንዴ ስለዚህ ይሄ ነገር ፈጣሪ ብሎ ፈጣሪ ፈቅዶላቸው ባይገናኙ በቃ ባይገናኙ እኔ እንደዛ ነበረ። ብሩኬ ስላት የመሰለኝ በቃ ሃይሚ ከሰው እኔ ሲገናኝ የምደብርሽ ከሆነ ሁለተኛ እሷንም አላገኝም አጠገባም አልደርስም በባሉ መስሎኝ ነበረ። ነገር ግን ሃይሚ ሃይሚ የምትናገሩ ነገሮች በጣም ያናድዳሉ። እሱም እንደዛ ምን አለች መሰላችሁ? ስትላላስ፣ ስትላላስ፣ ስትለጣጣፍ ምናም ስትል ነው እኔ በጣም የደነገጥኩት፣ ጌታን በጣም ነው የደነገጥኩት። እዚ ጋር ማለት ነው አንችነሽ የፈቀርሽልኝ እንዲላላስ አንችነሽ ያላላስሽ፣ በኢየሱስ ክርስቶስ አንችነሽ ያላላሽ አንችነሽ እን አይተሽኛ ስለጣጣፍ ይሄ ቃላቶች በጣም ነው ልብ ምነካ እንዳንተ በኢየሱስ ክርስቶስ። አሁን ለምሳሌ ቱ እነሱ አይለያዩም አይደለም ጌታን ሃይሚና ብሩክ መቼም አይለያዩም። ብልቅጠኛ ነኝ ግን ይሄ ቀን አልፎ የመሳቅ የመጫወት በቃ አለ አደለ። ሌላ ነገር ይፈጠራል ደግሞ የደስታ ቀን ይመጣል። እና ይሄ ነገር ትዛ ይላችሁ እንዴ እናንተ ጥያቄ ሆንብኛል። ማርያምን ነው ምላችሁ ጥያቄ ሆንብኛል ማለት በቃ አለ አደለ። ዛሬ ይሄ ሁሉ ስድብ ይሄ ሁሉ ጭቅጭቅ ይሄ ሁሉ ነገሮች አልፎ ደግሞ የሰላም ቀን ይመጣ የለን ወደ ኋላ ተመልሶ ወይም ቪዲዮ የሚያዩ አይመስለኝም። እርግጠኛ ነኛ አዩትም ከያየማ በጣም ነው የሚደብረው በጣም ነው የሚያስጠላ። ማርያምን ወይኒ ብቻ ማለት ነው እጅ ምድር ላይ ለመኖር ስንባል ብዙ ዋጋ እንከፍላለን፣ እና ብዙ ዋጋ ታስከፍላለች የምድር ህይወት ማለት ነው። እና ሃይሚና ብሩኬ አድቀን አትንክኝ አትንካኝ የምባባሉ ቀን መጣ ማለት እኔ ማለት ነው ሰው ማለት ነው ሰማይ ይመስለኛል። በቃ ከሰው ጋር ተግባባችሁ በቃ ይሄ ሰው እውነት አምኖኛል አውቆኛል፣ ይሄ ሰው እውነት ወዶኛል፣ ይሄ ሰው እውነት አፍቅሮኛል፣ ይሄ ሰው እውነት ከኔ ጋር መሆን ነው የምፈልጎ፣ እስከ ዘላለም ይሄ ሰው ከኔ ጋ ይኖራል ብላችሁ ማመን አልከበዳችሁም? እናንተ እኔ ከብዶኛል ማርያምን ከብዶኛል። በጣም ያንቀጠቅጠኛል ሳስብ ራሱ ማለት ነው በጣም ነው ሚያስፈራኝና ሰው ልጅ በቃ እኔ ሃይሚና ብሩክ ማርያምን አንድ ቀን ክፉ ቃላቶች እንደዚህ ይነጋገራሉ ብዬ አልስበላቅም። አገባሽም፣ አገባም እሷ አንቺ ቀለበት ስታደርግ ስታደርጌ ነግረሽኝ ነበራ እሱ አገባ ማለች አንቺም ደግሞ የዛሬው የትላንትና አገባሽም ይሄ ምንድን ነው አሳያለሁ አሳያለሁ ከማን ጋር ማነው ዳኒ አንቺ ፈልጎች ከሆነ በምን ተቀልሽ ከማንም ጋር ሁኚ አሳያለሁ አለ እሱም ደግሞ እሱም ደግሞ እንደዛ አለ አሳይሻለሁ ከማንም ጋር ሁኚ አሳይሻለሁ እንደዚህ ነገሮች በጣም ነው በጣም ነው የሚያስፈራ ይሄ ምን ማለት ነው ህልክ ህልክ ህልክ ውስጥ ባይገባቡ መልካም ነው። ግን ሁልኪ ውስጥ የገቡ ነው። ማርያምን እኔ አሳያለሁ ያለችው ሃይሚ ናት። ከዛ ምሱም ደግሞ አሳይሻለሁ። ይህ ነገር በጣም ነው የሚያስጠላ። ግን ሁለቱም ስሜታዊ ሃይሚ ትንሽ በርዶለት ነበረ ዛሬ ውሩ ከኖ እንደሆነ ትን ያለው ንግግሯ ነው ይመስለኛል፣ ያስከፋ ስትላላስ ስትለጣጣፍ ያለችው ነገር እንደዛ ባትል ነገሮችን ማነው መረጃው የተባለ ነገር ሀምጥታ ብሩክ እሄ እሄ ነው ብላ እዛ ላይ ቢያወሩ ኖሮ መልካም ነው ብዬ አስባለሁ። እኔ አይመስላችሁም? እንግዲህ ነገ ደግሞ ምን እንደምፈጠረው አናቅም። ምን ብቻ ፈጣሪ ሰላም የሚያወርድቀ እኔ አላቅም ማሪ መቼ መቼሁን ሰላም አውርድ ተላል ታሪቅ ናለ ብሎ አንድ ላይ የሚመጡ ቀኖ ናፈቀኝ። እናንተ ሃይሚና ብሩክ ወይኔ ፈጣሪ ቀኑን ያሳጥረው። እኔ ምንም ማለት አልችልም። ቤተሰቦች እና ውድ ቤተሰቦች ይሄን ይመስል ነበረ ቪዲዮን። እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ ወዳችኋለሁ። ፈጣሪ ያከብርልን፣ ሀገራችን ሰላም ያርግልን። ሰብስክራይብ ላይክ ማረገ እንዳትረሱ። ወዳችኋለሁ።